ተነስ በሥላሴ ስም፣ ና በሥላሴ ስም እዣለሁ ና፣ ና በሥላሴ ስም፣ በሥላሴ ስም ታዛል። ና፣ ና ዛሬ ሥላሴ ናቸው። ምንም አትሰራም፣ ምንም ስንት ዓመት ስትበጠብጥ ስትበጠብጥ እድል ስትዘጋ ኖር ካደል፣ ማን ማን ነው የምትሄደው? ውፋት በል፣ ማን ማን ነው የምትሄደው ነው የምልህ። በሥላሴ ይዣለሁ። ሁላችንም እንሄዳለን። እሺ ማን ማን ያላችሁት? ሁላችንም ሁላችንም ማን ማን ያላችሁት? ቡዳ ቡዳ። ሌላስ? አይነ ጥላ። ሌላስ? መሸት እሄዳለበበቀኝጆላጃውታለሁ ልጆቿን የማስተቃያው ከልጆቿን እንዳትስማማ ልጆቿን እንዳስደበድብ እንድትበሳጭ አደርጋታለሁ። እጅን አውርድ፣ እጅን ልቀቅ። እሺ ወይ እጅን ወደኋላ እርግ። ሰማችሁ አይደል? ልጅ ምን ያደርጋል? ያስደበድባል። ከዚህ በፊት አንድ ቪዲዮም ላይ በዚህ ግን በደንብ ተናግሬ ያለው ሰው የራሱ አካሉን ልጁን ይቀጠቅጣል ይደበድባል ወይ አይቻልም ነውር ነው ልጅን መቅጣት ነው በገባ በወጣ ቁጥር ጥፋት ባጠፋ ቁጥር አናት አናቱን መቀጥቀጥ መደብደብ ምንም ጥቅም የለውም። እሺ ልጆቿ ምንድን ነው የምታደርገው ያበሳጫታል ስታጫት ትናደዳለች እሺ ትደበድባቸዋለች ታው ስትላሰባ በሌሊት ይገመር ግረፍ በኤሌክትሪክ ገመድ አዎ። ትልቁ ልጅ በተለይ ስታየው ገና ደማ ፍለት ተረሜላ። እሺ ልጇን በኤሌክትሪክ ሽቦ ነው የምትገርፈው? አዎ። አንተ ነው የምታስመታው? አዎ። አዎ። ልጆቿን አትወድም። ከመታቻቸው በኋላ ደግሞ ታለቅሳለች፣ ተደብቃ ያሳዝኑኛ ልጆቼ እኮ ለእነሱ እኮ እንደዚህ ሆንኩት እንትና ታለቅሳለች። ልጅ ደግሞ አብራቸው ከቀጣቻቸው በኋላ አስለቅሳት አለሁ። ልጅ በኤሌክትሪክ ሽቦ ነው የሚቀጣው? እኔ ምን አውቃለሁ። ድሮ በርበሬ አልታጠናችሁም? ድሮ ነበር አደል በርበሬ መታጠን ነበር። እኔ እንኳን እግዚአብሔር ይመስገን አልታጠንኩም። ለዛውም ዘቅዘቆ ያጥኑ አሉ አይደል? እንደው እኮ ይሄ ጅል እኮ ቅጣት ነው። በርበሬ እያጠኑ ይቀጣሉ። ልጆቹ ደግሞ ካደጉ በኋላ በቃ እንደ በርበሬ እሳት አቃጣ ይሆናሉ። እሺ መተት ስንት አመት ነው? በሰላሴ ስም ስፍር ቁጥር ስፍር የለውም። ይህ ምን የምን መተት ነው ያላችሁት? የድል ሌላስ? እንዳትወልድ ተደርጋለች። አሁን ከነዚህ በኋላ እንዳትወልድ አድርገናታል፣ ማፀን ዘግታችሁ። እሺ የማፀን መተት ሌላስ? ወይኔ ወደ ውስጥ አውሬ ነገር አለ በምግብ ገብተ ነው። አዎ በምግብ ነው። ሆዷ ውስጥ ጨጓራ ትላለች። ጭብጥ አድርጎ ይዛታል። አያስቀምጣትም። አያስተኛትም። ለሊት ጸሎት እንዳታረግ ዘግተናታ። ዘጠኝ ሰዓት አለርም ትሞላለች። ፍታው ተመልሳ ተኘት ትትላለች። አታጸልያትም። አዎ ሲነጋ ደግሞ ትጸልያለች። ልጆች ሲመጣብጡ አታቋርጣለች። እንደዛ እያደረግናት ነው። አያችሁ ክፋት፣ ለሊት እንዳትጸልይ ያደርጋል። ጠዋት እሷ ለጸሎት ስትነሳ ልጆቹ ምን ይሆናሉ? ይነሳሉ። እነሱ ህፃን ናቸው፣ ጸሎት አይመለከታቸውም። ጉድ ጉድ ሲሉ ረበሻችሁ ይባላል። ሲጫወቱ ሲንጫጩ ረበሻችሁ ይባላል። እንዲህ ያደረገ ያጣላል። ቢሆን ለሊት ነው ጸሎት ጥንቅቅ አድርጎ ጠዋት ወደ ጉዳይ ልጆች ካሉ ለጸሎት በጣም አስቸጋሪ ነው። ወይ አብሮ መጸለይ አሊያም ደግሞ ቀድሞ መጸለይ ነው። ልጆች እያሉ እየጸለዩ ዝም በሉ ይሏቸዋል። ሌላ የምን መተት ነው ያለው? የእድል መተት፣ የእድል መተት። ሌላስ? በቃ የእድል መተት። ከባሏ እንዳትስማማ ማን እንደ እንድትበሳጭ ቻል ታደርገው እና እሱ ሲመጣ ደግሞ ይነሳባታል። እዛ ሲሆን ወዶ አይደለም እንደዚህ ነው። ጸልይ ትለዋለ። ሲመጣ ደግሞ አንድ ቀን ሳታድር ትበጠብጣለ። ባሏ ፊልድ ነው የሚሰራው። ሲራራቁ ይነፋፈቃሉ፣ ሲገናኙ ይጣላሉ። ራቅ ካለ ያዋድዳል፣ ያነፋፍቃል። አብሮ ሲሆኑ ደግሞ ያጣላል፣ ይበጠብጣል። ብዙ ባለተዳሮች እንዲህ አይነት ህይወት ይኖራሉ። ሰው ሲራራቅ ነው አይደለም፣ እንደውም የማይስማማው አብሮ ሲሆን ይስማማል። እኛ እኮ ገልብጠን መንፈሱም ገልብጦብን እኮ ነው የምንኖረው። ሰው አብሮ እየኖረ ሲመጣ በባህሪም በጠባይም እየተስማማ እየተግባባ ይመጣል። ከዛ አንድነትን ይፈጥራል። በስንት አንድ ጊዜ ተገናኝተው ድብልቅልቃቸው የሚወጡ ባልና ሚስቶች አሉ። ትዳሩን ትበጠብጣለ። አዎ፣ እሺ፣ በቃ ሲመጣ አበሳጫትና አበሳጫውና፣ አንድ ቀን ሁለት ቀን አበሳጫትና፣ ከዛ ዞር እላለሁ። ደግሞ እሺ፣ አይነጥላ ትፈጥራለች አይነ ጥላል አይደል አዎ አይነ ጥላም አለ ምን እያረክ ነው አንተ እድሏን ዝግት እሺ ከሰው እንዳትስማማ ስራ ጀምራ ሰራ ብላ ስታወራ በአንድ ወር በቃ እሺ ትባላለች ታበላሻለህ አዎ ከልጆቿም ላይ አለ አይደል በል፣ ታነሳለህ ሰውነቱን። ማጥናንሰ አብሮ ይወለዳል አብሮ ያድጋል ስንል፣ ውሸት ነው። አይወለድም አያድግም ይላል እሱ ደግሞ ተወለድኩ አደኩ ይላል። እኛ ተወለድ ካላልነውም አብረህም አብርሃም አደግ ካላልነውም እራሱ አድግ ያለው ተወልጅ ያለው እድሉን አእምሮን እዣለሁ ይላል። መቼ ይሁን እንደው የሚገባን።

ዛሬ ስላሴ ናቸው የፈረዱበት፣ ይህ ስላሴ ፍርድ ነው። ና ና ና፣ እንዳትመጣ አስጠፍተናት ትመጣለች። ስንት ጊዜ አስጠፍቷት አርቋት፣ እቺ ቀን እንዳትደርስ እኮ ነው እንዳትፈታ። በነገራችን ላይ ማታ አስባችሁ ወይም ደግሞ ጠዋት አቅዳችሁ እንዲህ ጸበል ቦታ ልሄድ ነው ብላችሁ አትሄዱ እያለ ከውስጥ የሚታገላችሁ፣ አይ ነገት ሄዳለ ችግር የለውም ቅር እያለ የሚታገላችሁ ምክንያት እየፈጠረ የሚያርቃችሁ ከሆነ ያቺ ቀን የድነት ጊዜ ናት። ያቺ ቀን የምትፈቱባት ቀን ነው። እኔ ይገርመኛል በዚህ አገልግሎት እንደው እንደ ሪሰርች ይበሉት ብዙ ጊዜ ያየሁት ነገር ምንድነው ቀርተው ታግለው ይመጣሉ። ሊያስቀራቸው ብለው በብዙ ትግል ውስጥ ይመጣሉ። የመጡ ቀን ይድናሉ። አሁን ባለፈው ብሬ ስንት ነገር አድርጎት እዚህ የሚያገለግለው ሊያሳንቀው፣ እራሱን ሊያስጠፋው፣ ግን የትራንስፖርት እንኳን ስለሌለው ግማሹን በእግር ግማሹን በመኪና ገስግሶ መጣ፣ ተሸኘለት። እኔ ብዙ ጊዜ የሚገርመኝ ታግሎ የሚመጡት እግዚአብሔር ይነቅልላቸዋል። ወደኋላ ሲል ሲጎትታችሁ፣ ወደ ኋላ አትበሉ። መታችሁ እንኳን ተጠምቃችሁ መሄድ የሚያስቀረው ሊያስቀርባችሁ ነው ወይ በረከታችሁም? ወይደነታችሁን ወይ ደግሞ የተቋጠረው የሚፈታውን ነገር ሊያርቅ ሊያስቀር ሲፈልግ ይታገላል ዛሬ በግድ ነው የመጣችው ጠፋባት አው መንገድ ጠይቃ መጣች እሺ ተመርከክ አይነት አብረህ ተወለድክ አብረህ አደግክ ከልጆቿ ልጆቿ ምንድነው የምታደርገው ትቀጠቅጣቸዋለች ትገርፋለች ራስ አይደል የምትቀጠቅጠው አንጀት የተቃጠለ ለእናንተ ብዬ እንደዚህ ሆንኩኝ ትላለች። ከገረፈቻቸው በኋላ ደግሞ አብራት ተደብቃ ታለቅሳለች፣ ታሳዝናለች። እሷ ራሷ እድሏ ሁል እንደዚሁም ሰው ሀገር የተንከራተትኩት ለእናንተ ነው። እናንተ እንዲህ እንድትሆንብኝ አልፈልግም ትላለች ስትራሷን ስትነቀም ከዛ በኋላ ደግሞ አይኗ አለዳ

ሰውነቷን ፊቷን አቆስላታል። ደማን መጥጠና ማድረገው በልታ እንዳይስማማት የበረከት እንዳትበላ እንዳትሰራ የበረከት ስራ ማህበር ደግሳ ሳፊቷ አቆስል ስል ብሎ ማህበር ተኞቿ ምን ሆን ሽስላት ምንም ምች ነው ምንም ሐኪም ቤት ሂጂ እኔ ሐኪም ቤት አልሄድም ምትላለች። ሐኪም ቤት መድኃኒት አልወድም ምትላለች። በቅባ ቅዱስ አቃጥላን ፊቷን ጅጉርጉር ልናደረግ ነበር ሙልጭ አርገን ለቀቅናት። በቅባ ቅዱስ አቃጠለች አቃጠለችን፣ እና ለቀቅ አርገን ፊቷን መለስናት። ትንሽ ያጠቆርናት ናት እንጂ የበፊት ፊቷን እየመለስናት ነው። አሁን ከልጆቹ ጋር የተወለደው ያደገው ባያዝ ባይነሳ አብሮ ያድጋል። ህይወታቸውን ያበላሻል። መቼም ሰው አይሆኑም። ተምረው ትልቅ ቦታ ላይ መድረስ አይችሉም። ሰርቶ መቀየር አይችሉም። እድሎቻቸው፣ መንገዶቻቸው፣ ህይወታቸው በሙሉ የታሰረ ነው። ይጀምራሉ፣ አይጨርሱም። ይሄዳሉ፣ አይደርሱም። ከውስጥ በመንፈስ የታሰረ ሰው ከውጭ ምንም ሊያደርግ አይችልም። ውስጣዊ ሰላም፣ መረጋጋት፣ መንፈሳዊ ህይወት አይኖርም። ከውጭ ደግሞ ሁሉም የጨለመና የተዘጋ ነው። ብርሃን እያለ በቀን ይጨልማል፣ መንገድ እያለ ሰው ህይወቱ ይጠፋበታል። እንዲህ አድርጎ ነው የሚያሳድገው። እድለኛ ናቸው በልጅነታቸው መላቀቃቸው። ጥፋቱ ክፋቱ በጣም ከባድ ነው። አብሮ ሲያድግ ማንነትን፣ ጠባይን፣ ባህሪን ተላብሶ እራሳቸውን መስሎ ነው የሚኖረው። እነሱ ይሁኑ መንፈሱ ይሁን የሚናገሩት፣ የሚተገብሩት፣ የሚያደርጉት በሙሉ እነሱ እየተባለ ግን እሱ እያደረገ ይኖራል። ከውስጥ እየገፋፋ ጥፋት ያሰራል። ቤተሰብ ደግሞ እናንተ ናችሁ ይላል። ይማራሉ ይለፋሉ፣ ትምህርት አይገባቸውም፣ ደደብ ይባላሉ። እሱ ግን ከውስጥ አእምሮን ዘግቶ አስሮ ቁጭ አድርጓል። ራእይ፣ ተስፋ፣ አላማ የሌለው ትውልድ የሚበዛው በክፉ መንፈስ እየታሰረ ነው እንጂ እግዚአብሔርማ ፈጥሮናል። አብሮን ደግሞ ያ ክፉ መናጤ አለ፣ ዘላለማዊ ጠላት ነው። እናንተ ስጋ ስጋውን አለም አለሙን ስታዩ መንፈሳዊ ህይወትን ማየት ተሳናችሁ። የውጭውን ስታዩ የውስጣችሁን ጠላት ማየት አቃታችሁ። ወደዛ ስትሄዱ እሱ ከውስጥ ደግሞ ጠፍሮ ያስራችኋል። እሺ ተነስ በስላሴ ስ እሺ ትሄዳለህ። የመጨረሻ ነው። ሁላችሁም ነው የምትሄዱት። በቃኝ በቃኝ በቃኝ በቃ በተለይ መንፈስ በቃኝ ብሎ ሲሄድ ጥሩ ነው። ናብትሉትም አይመጣም ሰልችቶት ታክቶት ሴር ጥሩ ነው። ለቆ ነቅሎ ነው የሚሄደው። ያሰረውንም ፈቶ ነው የሚሄደው። ከህዳር ማርያም ጀምሮ ከህዳር ማርያም እንጦጦ ሄዳ የገብርኤል ስጋ ደሙን ተቀበለች። የህዳር ማርያም ደሞ እንጦጦ ተጠምቃ በመስቀል ሆዷን ሲነኳ ጊዜ የተነሳሁኝ ከዛ በኋላ በቃ በቃ በቃ፣ ጌርጊስ የለ፣ በማግስቱ የለ፣ መድኃኒዓለም የለ፣ ባለወልድ የለ፣ አሰቃየዋል። ዝክር ስትዘክር ለምን አይነ ልደታ ዳቦ ትጋግራለች ንፍሮ ትዘክራለች፣ እዛ ውጭቼ ከግድግዳ ጋር ይጋጫታለሁ። ስትዘክር ታጋጫለህ? አዎ አዎ። አሁን አቃጠለችኝ መጨረሻ ስትዘክር፣ እየተበሳጨ ነው የምታጋጨው ቤተሰብ እንኳን አያቅላትም ነበር አሁን ቤተሰብን በአደባባይ አወቀላት አሞኛል ስትል አያምኗትም ነበር ዝክር ስትበላ እሷ ሳታቅል ውጥውጥ አድጓት ወንድምና እህቶች አይተው ልጆቹን ተይና ጸበል ለሳምንት ስውራ ማርያም ሂጂ አሏት እሷ ደግሞ ማህበሬን ዘግቼባት አልሄድም እሱን አውጥቼ ልጆቼ ፈተና ከተፈተኑ በኋላ ልጆቼንም ይዤ እሄዳለሁ፣ ብቻዬን አልሄድም አለች። እዚህ ስታቃጥለን አያቸዋለን። ቢያንስ መንፈሱን የሚያንገበግበው የሚያቃጥለው አንድ ስራ አላት። ያም ስራ ምንድን ነው? የዝክር በረከት። የእኛ ምንድነው መንፈሱን የሚያቃጥለው? እናቃጥለዋለን ወይስ ያቃጥለናል? ትዘክራለች፣ ትሰራለች። ስለዚህ መንፈሱ ለምን ትዘክር ያለሽ እያለ ይጥላል፣ ያጋጫል። ከውስጥ ደግሞ የበረከት ስራው ያንገበግቧል፣ ያቃጥለዋል። እሺ ተዘጋጁ፣ በስላሴ ስም ተዘጋጁ። ለ ኮዷ ላይ ቧጥ በምግብ የገባ በስላሴ ስም እዚህ ውስጥ አለ። ከማጸላይም ተነስ፣ ተነስ፣ በስላሴ ስም ተነስ፣ ወይ በልጥራ፣ በስላሴ ስም ባጋይስ፣ በስላሴ ስም ባጋይስ በስላሴ ስም በመድሃን ያለም ስም በመድሃን ያለም ስም በምትዘክራት በምትዘክራት በልደታ ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል ስም በመጥምቆ ዮሐንስ ስም በመጥምቆ ዮሐንስ ስም እድሏን ይዘጋው እድሏን ይዘጋው። አይነጥላ አይነጥላ ማህፀኗን ይዘጋው የማህጸን መተት፣ የእድል መተት፣ የሰላሚ መተት፣ የሚስጥር መተት፣ የሚስጥር መተት። ሚስጥር ስትባል አታውጣም። የሚስጥር መተት። በዚህ አጋጣሚ ብዙ ባለትዳሮች አንድ ወይም ሁለት ይወልዱና በወጣትነታቸው ልጅ እምቢ ይላቸዋል። ይታገላሉ፣ ይለፋሉ፣ በህክምናውም ብዙ ርቀት ይሄዳሉ፣ ግን ልጅ ያጣሉ። ከዛ በኋላ መሀንኝ ይላሉ። መጀመሪያ ወልደዋል፣ አንድም ወይም ሁለት ሶስትም ወልደዋል፣ ግን ድጋሚ ሲፈልጉ የሚያጡት ይህ ልጅ እድላቸው በማህፀን መተት ሲወሰድባቸው፣ እነዛ ይወልዳሉ፣ እነዚህ ይታሰራሉ፣ የነዛ ይከፈታል፣ የነዚህ ይዘጋል። ማህፀን ላይ መተት ከተቀመጠ አይወልዱም። ምናልባት እንኳን ቢያረግዙ ይጨናገፋል። በጣም ብዙ ሰው መጀመሪያ ወልዶ ሁለተኛ አንቢ የሚለው ሰው አለ። ይሄ መተት ነው። ከዛ ደግሞ ቀጥሎ አይነጥላ ነው። ማህፀን ላይ ቁጭ ብሎ በመውለዳቸው ይናደዳል፣ ይበሳጫል። አንዳንድ ደግሞ አሉ በጣም የሚገርማቸው አግብተው ወልደው ይፋታሉ፣ ይለያያሉ። እግዚአብሔር ደግሞ በቸርነቱ ጥሩ ሰው ይሰጣቸዋል ያገባሉ ከቀድሞ ባል ወልደው ፈተው ሁለተኛ ሲያገቡ ልጅ እምቢ የሚላቸው በጣም ብዙ ሴቶች አሉ። አፋታ፣ ከዛ እነሱ ሲያገቡ ተበሳጨ። ማጸለይ ቁጭ ብሎ ይዘጋል። እንዲህ ያደረገ ብዙዎቹን ያስራቸዋል። የሚስጥር መተት በል በስላሴ ስም ይዣለሁ። የሚስጥር መተት፣ ውይ ውይ መተት የቡዳ መንፈስ የቡዳ መንፈስ ልጆቿ ላይ ያለው አይነጥላ ጥላ ልጆቿ ላይ ያለ ሁላችንም ሁላችንም ለቀን እንሄዳለን፣ ለቀን እንሄዳለን። በስላሴ ስም በስላሴ ለዘላለም በሲኦል ታስረናል፣ በሲኦል ታስረናል። የሷንም የሷንም የልጆቿንም እድል የዘጋነውን እድል የዘጋነውን እድል በዛሬው እለት በኋሎት በዛሬው እለት በስላሴ ስም ከፍተናል ከፍተናል በአንድ ጊዜ ይሆናል። በአንድ ጊዜ የሁሉም ባንዴ ይከፈት። ይመጣ ይመጣ ይመጣና እድል ሲባል ይተናነቀዋል። ክፈት ሲባል እንዴት ይላል? በል የዘጋኑን እድል የዘጋኑን እድል በስላሴ ስም ከፍተናል። በስላሴ ስም ከፍተናል ከፍተናል በሰባት ጊዜ እናውጡን አንድ ቀጥል ስስት በላ መጨረሻ ገንጽ እናሄድ አጋኒስታንም ስናሴ ሲ ሊያወርዱ ስዱስ ቅዱስ መስል ሚገርም ትግል ነው። ችግር እኮ ነው። እኛን ይበጠበጣል፣ ትዳራችንን ይበጠበጣል፣ ልጆቻችንን ይበጠብጣል። ይው ባቢሎን አርጎን ቁጭ። ነይ እስኪ እና ያስ፣ አታልቅሽ፣ ጠላትሽ አልቅስ። አይዞሽ አይዞሽ፣ ደህና ነሽ። እግዚአብሔር ይመስገን። ፈተና እንዴት ነው! አቅቶኛል። ይኸው ስላሴ መብራን አገዘችሽ። አትፈትኝ አልልሽም፣ ግን በምችለው አቅም ብዬሽ ነው የምለምናት ተዳሪ በጠብጣል ልጆችሽ ላይ ሆኖ ልጆችሽን ያስመታል። አሁን ያሳዝኑኛል፣ ያሳዝኑኛል ከመታዋቸው በኋላ በኤሌትሪክ ገመድ ያሳዝኑኛል። በጣም ነው የሚያሳዝኑ። ከገረፍኳቸው በኋላ ሲያለቅሱ ያሳዝኑኛል። አብሬ አለቅሳለሁ ተደብቄ ቄስስ ብቻዬን እያሳደግኳችሁ እንዴት እንዲት ትሆናላችሁ ብዬ በቃ በጣም አዝናለሁ። ያሳዝኑኛል። ምን ላድርጋቸው? እግዚአብሔር ይመስገን። ወደ ሲቃጠል ከአቅሜ በላይ ሲሆን በኤሌትሪክ መታቸው። አንቺ አይደለሽም፣ ያ መናጤ ነው የሚያስደበድበው። መብርሃን አጋይስት አለም ስላሴ የመጨረሻ ያርጉልሽ በሏት። መብርሃንን አመስግኑላት ተይዞሽ